ሰላም ጤና ይስጥልኝ። ውድ ያበሻ ጨዋታ ቤተሰቦች፣ በሕይወት መንገድ ላይ ያለ ነው እንግዲህ ዛሬ በአዲስ መልክ በሌላ መንገድ መጠናል። ይሄ ምንድነው? ከሀገር ውጭ ላላችሁ ሰዎች ካሜራ ፊት መቆም ለምትፈሩ ሰዎች በስልክ ነው። እንግዲህ ከዛሬ እንግዲህ ያወራ ነው። ትልልቅ ይዞች ከሀገር ውጭ ያላችሁ ሰዎች መረጃው ይደርሰኛል። ከእናንተ ጋር ለማውረት ቀጠሮ ይዘን በስልክ ማውራት እንችላለን። ቀጥታ ቀርጸን መልሰን ለእናንተ እናቀርባለን። እንደገና ደግሞ ከዚህ ከግብረ ሰዶም ጋር በተያያዘ ጉዳይ ብዙ ፕሮግራሞቻችን እንዳይተላለፉ ተደርገዋል እና እስቲ በዚህኛው መንገድ ደግሞ እንሞክር ብለን ነው ያው ማችን በላይ ስለሆነ የጠፋ ነው። ለዛ ነው እንግዲህ እናንተ ፕሮግራሙ ላይክ ማድረግ አትርሱ። ኮሜንት ማድረጋችሁ፣ ላይክ ማድረጋችሁ ቁጥር ፕሮግራሙ እንዲተላለፍ ይደረጋል። እነሱ በርትተው ነው ሪፖርት እያደረጉ ፕሮግራማችን እንዲቋረጥ እያደረጉ ያሉ። አብሮ ይስጥልን። እኔ ጌታ እንደምን ናችሁ? እግዚአብሔር ይመስገን። ዘላለመኝ ከአበሻ ጨዋታ እሺ እግዚአብሔር አምላክ ለዚህ ስላበቃኝ አመሰግናለሁ እኔም ሩት እባላለሁ መልካም ሩት ከወዴት ነሽ ሩት እኔ ከዚሁ አካባቢ ነው የምደውለው አዎ አንድ ታሪኬን ለመናገር ፈልጌ ነበረ መስ ከእናንተ ካገኘ ቤት እንማከር እና እኛም ቀበሻ ጨዋታ ቤተሰብ ሁላችንም እንግዲህ ሀሳብ እናዋጣለን ምንድን ነው የገጠመሽ ሄሎ አላ ሮት ይሰማል? አው ይሰማኛል። እሺ እሺ፣ ምንድን ነው የገጠመሽ? ይሁን ለኔ የኖርኩት ያው ተወልጄ ለአቅም እስክ በቃ ድረስ ከናት ከአባቴ ጋር ነበር ይኖር። ይሰማሃል? ይሰማኛል። ይሰማኛል። እና ያው አባቴ ስራው በቂም ባይሆን እኛን ለማስተዳደር ያው በተወሰነ መልኩ ይበቃው ነበር። እና እኔም ደግሞ ተማሪ ነበርኩኝ። ለረዥም ጊዜ አባቴ ያው አነስ ያለ ስራ ነበር የሚሰራ። እና ብዙ ጊዜ እኔ ውስጤ ያው ከፍ ብዬ እንደ ሰው ተለውጪ የሚል እንትና ሀሳቡ ነበረኝ፣ ግፊቱ ነበረኝ ውስጤ። እና ያው ትንሽ ከፍ ልበል ጠንክር እያልኩኝ በመሀል እኔም እድሜ የደረሰና ከፍ ስል እንደ ማንኛውም ሴቶች አረብ ሀገር ሰብተው እንደሚለወጡ ወደ አረብ ሀገር አስገብኝኝ እና በማያው ተሳካልኝና ወደዛ ሄድኩኝ። ስሄድ እዛ ሀገር ያው ከሞት በማይተናነስ መልኩ ሁለት አመቷን በመከራ እንደምትሰማው ቀላል እንዳይመስልኝ በጣም ከባድ ነው። አይደለም የሚወራው እና የምታየው አንድ አይደለም። እዚህ ቀለል አድርገው ያዩታል። እኔ ግን እዛ በቃ ከሞት በማይተናነስ እና አዎ ሁለት አመቶን በመከራ አሳልፌ የሰራውባትን ይዤ ቀጥታ ወደ ሀገሬ ገባሁ። ገብቼም ለተወሰነ ጊዜ ያው ስራም የለም፣ የአስኳትን ብር ደግሞ ምን አይነት ቢዝነስ ነው የምሰራበት ብዬ ገና ከአእምሮዬ ጋር እየተነጋገርኩ ለረዥም ወራት ቁጭ አልኩ። ስራም አልተራውም እና ቁጭ ብዬ ያንን ቤት ተከራየውን ብዙ ቢዝነስ አሰብኩኝና የተከራየውበት አካባቢ እንዲህ ዝም ብዬ ዞር ዞር ስል አንድ አንስት ያለች ምግብ ቤት በጣም በብዙ ወረፋ እንደውም ሰው ምግብ አቶ የሚቆምበት ሰዓት ነበር። እሱም ሳይ የሰውንም ድካም እኔም ደግሞ አተርፋለሁ በሚል እዛ አካባቢ ምግብ ቤት ምናምን ፈለግኩኝ እና ያው በያስኳት ብር አገኘሁኝ። ያችን ምግብ ቤት ተከራየሁና ስራ ጀመርኩኝ። ትንሽም የምግቡን እዛ ስለለመድኩኝ የምግቡን ሙያ ትንሽ ውስጤም ስላለ መጀመሪያ ለብቻዬ እስኪላመድልኝ ድረስ ያንን ስራ ጀመርኩኝ። ጀምሬ ያው በጊዜው ጥሩ አልነበረም፣ ደካማ ነበር እያለ እያለ እያለ ግን እኔም ከሰው ጋር የመግባባት እንትኑ ስላለኝ እያለ እያለ እየለመደ ገበያ እያገኘው እኔም ሰው ቀጠርኩኝ፣ መስራት ጀመርኩኝ እና እንዴ አጋጣሚ የሚገርም ነገር ዘጋግቼ ስጠራርቅ ስልክ አገኘው ምግብ ቤቴ ውስጥ የደንበኛ ክቶት ሄደ። የደንበኛ መሰለኝ እና ማልክቶት እንደሄደ ስላላወቅኩኝ ይሄንን ስልክማ የሚመጥቶ የሚጠይቀኝ ካለ ምልክቱን ጠይቄ እሰጣለሁ፣ አለበለዛ ይቀመጥ ብዬ አስቀመጥኩት። ያንን ስልክ ከአንድ ከሳምንት በኋላ እንደዚህ አንድ ከስተመር መጣ እና እንደዚህ እንደዚህ እንደዚህ ስልክ ጥዬ በጣም ተሰምቶ የሄድኩት ስልክ የጠፋለት ግን እዚህ ቤትም መጥቼ ነበር አለኝ። ከዛ እስቲ ምልክት ምናምን ስለው እውነትም ስልኩን ያገኘውበት ቦታ ነው ተቀምጦ የተጠቀመው። አረሳውም ሰውየው አንድ በአንድ አስረዳኝ። አይ እንደዚህ ከሆነማ እኔ ስልክ አግኝቻለው ባለቤቱ እስኪመጣ ድረስ ብዬ አስቀመጥኩኝ ብዬ ስለው በጣም ተደመመ፣ በጣም ገረመው። ያንን ስልክ አስረከብኩት። እሚገርም ከዛን ጊዜ ጀምሮ ሰውየው ቁርሱም ምሳም እራቱም እኔጋ ሆነ፣ በቃ ከስተመር ሆነ የሰራሹ መልካምነት ነው። በኢቭኒንግ ፋሚሊ በለን በቃ እንደ ቤተሰብ ከኔ ጋር ይወጣም በቃ ቁርሱን ይበላል። በጣም እንቀራረባለን እና መልካም ግንኙነት ፈጠረ እያለን እያለን ግን ግንኙነታችን በጣም እየጠበቀ ሄደ። ያው ሰው እንግዲህ ዋናው መግባባት ነው። ታምር አይደለም ነው ሰው በመኖር ውስጥ ነው የሚግባባው እንጂ የተደረገር ላምጣ ብሎ ገበያ ይወጣል። እውነትን ሰው በመኖር ውስጥ በሂደቱ ሰው ይግባባል። እውነትን እና በጣም እየተግባባ ነው ሄደን። ግን ደግሞ ከሱ በፊት ምን ነበረ መሰለህ፣ ያችን ሻይ ቤት ስፈልግ እንደ ደላላም እንደ ጓደኛም ሆኖ የቀረበኝ የዛው ሰፈር ልጅ ነበር እና ያ ልጅ ደግሞ የሚገርም ነገር በጉልበቱ በጣም ይጠቅመኝ ነበር። በጣም እንቀራረባለን። በቃ ፋሚሊ በለው እሱም ቤቱንም ፈልጎ ያገኘልኝ እሱ ነው። ለአንድ ከስተመር እሱም መጥቶ ይጠቀማል። ኢቭን አንዳንዴ እንደውም ገበያ ሲበዛ እንደ ዌይተር ብለው ያስተናግድልኛል። እና እሱም ደግሞ የበለጠ በቃ እነዚህ ሁለት ሰዎች ለእኔ ገንዘቦች የበላቸው በቃ ይጠቅሙኝ ነበረ እና በጣም ጥሩ ግንኙነት ነበረኝ። ግን በመሀል ምንም ግንኙነት የለሽ ማለት አሁን ምንድን ነው ሰው እንዳልኩሽ መግባባት ነው ወደ ትዳርም ወደ ጓደኝነትም የሚወስደን አንዳንዴ አንድኛው ሳይድ ይህኛውን ያስበዋል አንድኛው ሳይድ ደግሞ ሳያስበው ይቀራል እውነት ነው እና አንቺ ከዚህኛው ልጅ ጋር የነበረሽ ነገር እንደ እህትና ወንድም ብለሽ ነው ውስጥ ሲያስብ የነበረው ወይስ ለሚታይበት ነገር ነበረ አይ እኔ እንደምንም ውስጥ የለም ግን አቀራረባቸው ይገዛኛል። በቃ ሰው አተረፍኩ ለካ አቀራረቤ ጥሩ ነው፣ መልካም ነገር ፈጠርኩኝ ብዬ እኔም እየተለወጥኩ ስለሆነ ያንን ነው እንጂ የማስበው። ምንም በዚ አቅጣጫ ነው አንቺ የምታየው? አዎ። ግን ይሄ ስልክ ካገኘው ልጅ ጋር ካመጣጡ፣ ካወራሩ፣ ከአንዳንድ ከመግባባት እኔም ውስጤ እያስበው የሄደ መሰለኝ ሳላውቀው ውስጤ ያስበው ሲቀር እንደውም ተፈቷል። አዎ። ምን ሆነ ብዬ ውስጥ ይሄኛው ግን በቃ ዝም ብዬ እንደ የሰፈር ልጅ አካባቢ፣ እዛው አካባቢ ስለሆነ አቀራረባችን ሌላ ነገር አስ አይደለም። እና ብዙ ጊዜ እንደውም ይሄኛው የሞባይሉን አገኘውለት ያልኩ ልጅ በግቼ ሲሄድ ይሸኘኛል። እንደውም ግባ ስለው ቤቴ ገብቶ ሻይ ጠጥቶ በይ ብሎኝ በቃ በዛች ስልክ ስለተቀራረብን ይሄድ አንድ ቀን ግን ምን አለኝ፣ ለስልክ ውለታ ባልችልኝ ውለታ ዛሬ እኔ ነኝ እራሴ የምጋብዝሽ ቤቴን ታያለሽ አለኝ። እኔም አላንገራገርኩም፣ እሺ ከውለታ ቆጠርከው በቃ እሺ ብዬ የዛን ቀን በቃ ስራዬን እየሰራ ነው ስርአት ደረሰብኝና ይሄኛው መጣ፣ ይሄ የሰፈር ልጅ ያልኩ ሲመጣ ምን አልኩት፣ ዛሬ ፕሮ የሆነ የምሄድበት ፕሮግራም ስላለኝ ረፈደብኝ። እኔ ልነሳሳ እንደውም ቆልፈህ ሂድ ብዬ ሳውራው ፊቱ ቅቢር አለብኝ ይሄ እና ድንቅቅ ብዬ ወጣውና ወጣ። እንደውም እንደ ማኩረፍ ወጥቶ ደጅ ቁጭ አለ። ከዚ ደንግጬ ሄድኩና ምን ሆነህ ነው ምናምን ስለው በቃ ከሄድሽ ሂጂ ብሎ ምንጭቅ ነገር አረገኝ እና ግን የሆነ አእምሮዬ ደነገጠና ምንድን ነው ብዬ በቃ እሺ ብዬ ቁልፍም እሱ ጋር ቁልፍ አለ፣ እኔ ጋም ትርፍ ቁልፍ አለ። ሰራተኛዬን ግን ቁልፍ ስለሌለሽ እንዳት መጪ ነገር ብዬ እነግራታለሁ። ለምን በዓልም ነገር ነው እንደበነጋተው ገበያ ብዙ የለም እንዲባል ሲሆን ገበያ የለም ስላልኳት በቃ ብዬ ብድግ ብዬ ሄድኩኝ። እዚኛው ጋ ከዛ ቁጫ ያው ገባሁኝ። ቤቱ ይዞኝ ስሄድ እኔ እንደውም እንዳምነው ያው ለመተማመን የምታረገው ነገር ወንዶች እንዴት ቤታቸው መቼ ዝም ብለው ይዘውት አይሄዱ። አዎ፣ እና ጨዋ ነው ማለት ነው። ለመተማመንና ያመጣ ጊዜ በአእምሮዬ እያሰብኩኝ ገባውኝ። ራት በላት ስንጫው ስንጫው በቃ ሸኘኝ ስለው ምንም የሚፈጠር ነገር የለም። ዛሬ ከኔ ጋር ነው መታድል። እኔም ረዥም ጊዜ ምንም አቀውም ነገር ስለሌለ ሌላም ሰው ውስጤ ስለሌለ ከዛ ኧረ ምናምን ብዬ እንዳልተቀበልኩ ውስጤ እንዳልተቀበልኩ አይታረገኝ ና አይን ላይ ንግጥምጥም ማለት ከተጠጋለና ለምንድን ነው መሄድ የለብሽም? ምንም የሚፈጠር ነገር የለም። ምን አምጪ ላይ እንዲክ ስንቀራረብ በጣም የምሳላቀው ተሳሳም ሰው አይደለም እ ሰዋዊ ፍጥረት እንጂ ማለት እንደ በደለኝነት ራሱ እንድትቆጥሪ አይደለም። ምክንያቱም ይሄ ሰው በመሆን የሚሰጡ ጸጋ ነው። ሰውነት ስሜት አለን፣ ተፈጥሮ ነው። በዚህ ውስጥ ደግሞ መፈላለጉ አለ። ስለዚህ ሂደቶች ምንም ይሄ እንደማለኝበት እራስሽን አትዩ እና ያው ተሳሳሙ። እኔም ውስጥ አልታወቀኝም። ግንኙነት በጣም ደስ የሚል ሰዓት ነበር ያሳለፍኩት ግንኙነት አረግ ጊዜውም በቃ እኔ በጥሩ ሁኔታ ነው ያሳለፍኩት፣ ደስ የሚል ሰዓት ነበር። እኔ ሙዚቃ የሚያስበው ነው ብዙ ጊዜ እንደዚ ነገር ውስጥ የለሁም ነበር። እና ከብቸኝነት ያው የራሴ ሰው እንዳገኘ እና ያው አደረን። ጠዋት ብድግ ብዬ ቁልፉን ያኛውንም ቁልፉን አልጠይቀውም፣ ምክንያቱም ከጠየኩት ሌላ ነገር ይፈጠራል ብዬ። እኔ ጋር ትርፍ ቁልፍ ነበረኝ። ሻይቤት ምግብ ቤቴን ከፈትኩኝ ከፈትኩኝ። ብዙ ሰውም አልመጣ ጠብ ጠብ እያለ

በዛ ፊቱ ሲቀየር ይታወቀኛል። ተከትሎኝ ወደ ጓዳ መጣ። ምግብ ወደ ማበስልበት ተከተሮ መጣ። ከተደንግጫ አይቼው ምን ሆነህ ነው ምናምን ስለው እጅን የያዘኝ ይላፋኝን ፈለገ። ከዛ እንዴ ምናምን ነው ራስ እንጂ እያጫወት ኮርኮር ያለው ነገር ስለው እንደውም በቃ ብዙም ሰው ስላልነበረ እንዲህ ጓዳ ዘግቼ አይደለም ማበስልባት መሀሏን በር ዝግት ታረጋት ና ወደዛ እንገት እንድንቀርቡ ወደዛ ገፍትሮኝ በቃ በጣም ታገለን ባይፎርስ እሱም ግንኙነት ፈጸመችል። አስገድዶ ደፈረሽ? አዎ አስገድዶኝ። በዛ ጭቅርጸት በቃ የሚጸጥተኝን ነገር የማይመለስ ነገር አረደ። በዛ ጭቅርጸት እና በጣም ጠጥቶኛል። የማይመለስ ነገር ነው ገባ። ሁሌ ደግሞ አዲስ ሲሆን የሚሄድ ነው ከመሀል እየጠጠተኝ እያለ አንዳንድ ሰውም ለዛኛው ወሬ አወሩለት። ሳምንት አልፈጀም ወሬ የሰማው እንደዚህ እንደዚህ ሻይ ቤትሽ ውስጥ እንደዚህ ገብቶ እንዲያደረገሽ ምናምን ስለኝ ኧረ በፍጹም እንደዚህ አይነት ነገር የለም ብዬ በጣም ካድኩት። ምን ብለ ታወራለህ? ይህ እሱ ሰው እያለ ነው እንደዚህ አይነት ድርጊት ያደረገው። አዎ አዘውኛል እኮ አዘውኝ እንደውም ውስጥ በተስንቀርባቸው የሄደ ሁሉ አለ አዞኝ አዎ እና በቃ ያዘዙት ሰዎች ሄዱ እና በጣም አፈርኩኝ። አትመልሰው ተደርጓል። በቃ ያድርግ። መቼ ሰው ሊፈርድብኝ ይችላል? ግን ፈልጌው አይደለም። በቃ የመፍረድ ማናችንም በቦታው ላይ ስንሆን ነው ፈራጅነት አይደለም። ማንም ማንም ሆኖ በአንቺ ላይ ሊፈርድ ብቃት የለውም። አዎ እና በቃ እሱም ወሬ ሰማ። ጠየቀኝ በቃ ስጠይቀኝ፣ እንዲሁ ስሸመጡት በመሀል ነፍሰ ጥሩ መሆኔን አወቅኩኝ። ከዛ በኋላ ግን ይሄ ድርጊት አልተፈጸመም። አንድ ቀን ነው አንድ ቀን ነው ያም አንድ ቀን ነው ይሄም አንድ ቀን ነው። በቃ ኦኬ። ከዛ በቃ ነፍሰ ጥሩ መሆኔ ደስ ብሎት፣ ግን ሰዎች ሲያገኙት ማን ይሆን አባቱ ይሉኛል ብሎ አለ። በጣም እና ያው እውነት ፍጡር መሆኔን ደግሞ ሲያቅሱ በቃ አብረን ነው ተቅበጣለን የምንኖረው። ሻይ ቤቱንም ይሄ ምግብ ምናምን መስራትሽንም ታቆሚያለሽ። እኔ ደግሞ ያስተዳድረናል እኔ ሚ ላረግሽ ነው ምፈልገዋለን ይሄ ሞባይል ያገኘሁለት ማለት ነው ሲለኝ፣ እኔም ያው አልከፋኝም ሆኗል አንዴ እሺ ያልኩት ታዩ። በቃ ምግብ ቤቱንም ብግ ያለን ዘጋጋን፣ ሁሉንም ጨራረስን የእንትን እያልኩኝ ሲሄድ ያው እሱ ቤት ገባሁኝ። ያኛው ልጅ ከዛ በኋላ አልመጣም አልመጣም። በቃ ያው እንታያለን ግን አልመጣም። በቃ ውስጡ በጣም እንደተሰማው በጣም እንዳዘነብኝ እንዲሁ፣ ያው እሱም ያንን ፈጽሟል። ከፈጸምኩባት ደግሞ እሱ ይሰማና ይለያያሉ የሚል ግምት ነው መሰለኝ የያዘው። ጥሩም እንትን የለውም ግን ቀረ በቃ አይመጣም። ከዛ በመሀል ያው ትዳሪ ይዤ ቁጭ ብዬ እስኪወለድ ድረስ ሲጠበቅ በሰላም ሁለት ልጆችን ተገላገልኩ። መንታ ልጆ- መንታ ልጅ ወለዱ። ሁልጊዜ የሚጠጡተኝ ይሄ ነው። አሁን አትመልሰውም ያ የተደረገውን ነገር እና ለእኔ ጠጠት ነው በቃ። ሁልጊዜ አዲስ እየሆነ የሚሄድ ድርጊት ነው እና ልጆቹ በጭራሽ ምናቸውም አይመሳሰልም መንታ መንታዎቹ እኔም ተአምር የሚሆንብኝ እሱም ተአምር የሚሆንበት ይሄ ነው። በቃ ሰውም አይተው የማናቸው ልጆቹ ሁሉ የተባለ ይጠየቃል። ኢቭን ቤተሰቦቹ የእሱ ልጆቹ በጭቷሽ አይመሳሰሉም። በቃ የሚገርም ነገር ነው እና እንግዲህ ባለቤቴ አንዳንድ ነገር ሲሰማ ይሄንን በዲኒን ቀስ ብለን መለየት ይቻላል የሚል ነገርም ስላለ፣ እኔ አሁን ውስጤ በቃ ምንም አልተረጋጋም። ይሄን ነገር ልንገረው ትዳሬ ይፈርስ አልገባ። አሁን እንዲህ ተደርጎ ነበር ስለው የዛኔ ስጠይቅሽ ለምን አልነገርሽኝም? አንቺ ቆሻሻ ሴት ነሽ ሊለኝ ይችላል። አሁን ይህን ብነግረው ትዳሬንም ላጣ ነው። ልጆች አሉ እኔ እድሜ ልኬን፣ ያው ፀፀት ብለው በቃ። ግን ግራ ገባኝ። ምንድን ነው አሁን ይህን ማደርገው? ምናልባት አሁን እንግዲህ አለመመ አሁን ምርመራ አላረግሽም ገና? አይደለ አላረኩም። ስንት አመት ሆናቸው ልጆቹ? ልጆቹ እያደጉ ነው በቃ። አመት አመት ይሆናቸው አንድ አመት አንድ አመት ሊሆናቸው ነው። አዎ ሲወለዱ አንድ አመታቸው ያው አንድ ላይ ስለተወለዱ የመጣ አሁን እንግዲህ ይኸውልሽ ምን አለ መሰለህ፣ አሁን እውነቱን የሚያውቀው አንቺና እግዚአብሔር ናቸው። የተለያየ ነገር የምታውቁት የተለያየ አባት ናቸው ሊሆኑም ላይሆኑም ሃምሳ አምሳ ነው። ይሄ አሁን የመልክ መንታ ስለሆኑ ብቻ እኮ መመሳሰል ላይኖር ይችላል። የበቀረ ማቃቸው ሰዎች አሉ፣ ፍጹም አይመሳሰሉም መንታ ናቸው። ግን በፍጹም የማይመሳሰሉ በፍጹም እንዲሁ ወገን ስታያቸው የዘራረ ውስጥ ያሉ ቤተሰቦችን ይመስላል። ሁለቱም ማለት አንደኛው ልጅ ወደ አባትዬው ወገን ያለ ቤተሰብን ይመስላል፣ አንደኛው ልጅ ወደ እናትዬው ወገን ያለ ቤተሰብን ይመስላል። እና መንታ ናቸው ለማለት ይቸግራል። እንደ ሰው መንታ ስለሆኑ መንታ ናቸው ያለሽ እንጂ በምንም አይገናኙም በባህሪም በመልክም በምንም አይገናኝም። ያ ማለት እንደ አንቺ አይነት ድርጊት ተፈጽሟል ማለት አይደለም። ሆናል አሁን አንድ እንግዲህ አሁን ሶስት ነገሮች አሉ። አንደኛው አንዳንድ ልጅሽና የተለያዩ ሰዎች ሊሆኑ ይችላሉ። ሁለቱም የእሱ ላይሆኑም ሆኑም ይችላሉ ወይም ሁለቱም የዛኛው ሊሆኑም ይችላሉ። ምንም እርግጠኛ የምንሆንበት ነገር የለንም። ገባሽ አይደለ? ይሄ እንግዲህ እድሉ እንዳልኩሽ ነው፣ ሀምሳ አምሳ ነው። አሁን በጣም ጭንቀቱ አለብሽ፣ ያንቺ መጨናነቅ አለ። ይህን ነገር አለመንገርሽ ግን ቀላሉ ነገር ምን መሰለሽ? የኔን ነው የምልሽ፣ በቅርብ ያለ የጤና ጣቢያ አሁን ለክትባት ትሄጅ የለ? ለክትባት ልጆቹ ስትወስጂ፣ በግል ዶክተር አማክሪ የልጆቹን ደም ታይፖች ይወቂያቸው እና ከእሱ አንዳንድ ምክር ውሰጪ። ቢያንስ የሆነ የባለቤትሽን ደም ታይፕ ታውቂያለሽ። በቃ የደም ታይፕ የአንቺ የደም ታይፕ እና የእናንተ ሆኖ ልጆቹ ላይ ሊፈጥር የሚችለውን ነገር የሆነ ነገሮች እንደ ቢያንስ ፍንጭ የሚሆን ነገር ሊነግርሽ ይችላል። ገባሽ አይደል? አፍሳቤ አዎ። ደግሞ እግዚአብሔር ታሪክ እንደሚቀይር አምናለሁ። ማንም ሰው ጻድቅ የለም፣ ሁላችንም ኃጢአት ሰርተናል፣ ሁላችንም በድለናል፣ ሁላችንም በእግዚአብሔር ፊት አጥፍተናል። ትልቁ ነገር አለማጥፋት አይደለም፣ ጥፋታችንን አውቀን እግዚአብሔርን ይቅርታ መጠየቅ ነው ትልቁ ነገር። እውነት ነው። በቃ ስለዚህ ደግሞ እግዚአብሔርን ይቅርታ ከጠየቅ እግዚአብሔር ታሪክ የማይቀይር አምላክ ነው ብዬ አላምንም። ምናልባት ስቢያችንም ወስዶ እግዚአብሔር ትክክለኛውን ነገር ሊያመጣ ይችላል። አላውቅም የሱን አሰራር። ገባሽ አይደል? ስለዚህ ልብሽን አጠንክሪ። እንግዲህ ለእግዚአብሔር ያልነገርኩት ነገር አለ ብትው ነገር ካለ ለእግዚአብሔር ምከሪው። ከዛ በኋላ ግን ዳንኩሽ። ይሄ ግን መንታ ሆነ፣ የተለያየ ከለር መያዝ ይሄ ሊሆን የሚችል ነገር ነው። ያ ማለት አንቺ የምታውቂው ነገር ስላለ ያንን እያሰብሽ ነው የልጆቹ ልዩነት የሚታይሽ፣ ገባሽ አይደለ? እና አንቺ አሁን ስለደመደምሽ ነው እንጂ ላይሆንም ይችላል። እንግዲህ እግዚአብሔር ይዳኝ። ስለ እውነት በጣም በጣም በጣም ቦታ ብታስበው ምንም በቃ ማድረግ አትችልም። አትችል አንዴአሁ ትላን መሆን የማይችሉ ነገሮችን እንዳመጣጣቸው መቀበል ይኖርብናል። አንድ ይሆንልሽ። እዛ አረብ ሀገር ስትንከራተች በዛ መከራ ሁለት ዓመት ውስጥ ሰዎች ሊሻገሩ ማይችሉትን መከራ ተሻግረሻል፣ አደለ? ያንን አይነት ጠንካራዋን ሴት ለራስሽ ንገሪያት። እኔ እንደዛ አይነት ጠንካራ ያንን አለፍ ያለሁኝ ይህ እንኳ ያልኩት እንኳ ባይመጣ ቢሆን፣ በስህተቴ ምክንያት ይህ ነገር ቢፈጠር እንኳ የሚመጣውን ነገር ለመቀበል የተዘጋጀ ትከሻ አለኝ ብለሽ ለራስሽ መንገር አለብሽ። ብዙ ባለጠጋ የሆኑ ሰዎች ልጅ የላቸውም። እውነት ነው። ገባሽ እግዚአብሔር ለምን ይህን አረገ? አላቅም። ምንም ስህተት ቢኖርም እግዚአብሔር በዛ ስህተት ውስጥ ያሰበውን ሀሳብ አላቅም። አብርሃም አጋርጋ ገብቶ ልጅ ወልዷል አደለ? ያ ልጅ የስህተት ልጅ ነው። ግን በቃ የስህተት ልጅ ነህ እና እንዲት ሆናለ? አላለም እግዚአብሔር። በቃ ሆኗል የሆነውን ነገር ግን እግዚአብሔር አስከትሎታል። ገባሽ? ስለዚህ እክር ብለሽ ልብሽን አዘጋጅተሽ የመጨረሻው ክፉ ነገር እንኳን ቢመጣ መቆም እችላለሁ ብለሽ ራስሽን ነው ማዘጋጀት ያለብሽ እንጂ በጭንቀት ራስሽ ላይ በሽታ ማምጣት የለብሽም። እሺ፣ እሺ። የመጨረሻው ክፉ ነገር መቼም ከአረብ ሀገሩ የከፋ ነገር አይመጣም አይደለ? አይመጣም። እውነት ነው። በቃ ደግሞ ልጁን ደግሞ የለይ አንዱ ልጅ የሱ ነው፣ እና ስለዚህ ደግሞ የልጁ የማሳደግ ማሳደግ ግዴታ አለበት። መሰለሽ አባትነት እኮ ውሸት ነው፣ እናትነት እውነት ነው ይለኛል። ብዙ ጊዜ ና ከእህቶቹ ጋር ሲያወራ ምናምን የሆነ ነገር ነግረውት እንደመጣ በቃ አንዳንዴ ውስጤ በተኛውበት ብቻ ጭጭ እንዳያረገኝ የሚል ድንጋጤ ውሉ ውስጤ ያለ ልጆቹ እኔ ናቸው እርግጠኛ በቃ ከኔ ውስጥ ነው የወጡት ማንም ማን አባታቸው ይቱም ጸጃ ነው። ማንም የሚለወጥ ነገር የለም። የፈለገ ልጅ ስትወልድ ሽንት ቤት ወልዳ ልጇ ሽንት ቤት የከተተች ሴት አለች። እና ዛሬ ግን ባለጠግነትን ሀብትን አግኝታለች። በብዙ ጸጠት፣ በብዙ ልመና፣ እግዚአብሔር ፊት በመውደድ በየቤተ ክርስቲያኑ በመሄድ በማልቀስ ልጅ አልመጣም። ሞክራለች፣ አለቅቷለች፣ ብዙ ነገር ትሞክራለች፣ አልሆነም። ለምን አላውቅም። እሱ የእግዚአብሔር ውሳኔ ነው። አዎ። አንቺን እግዚአብሔር በአንድ ቀን በሁለት ልጅ የባረከሽ የራሱ ፎርሙላ አለው። በስተት የሚምጣ በትክክል የሚምጣ አንቺ አደለሽም። ፈቅደሽ የሆነው ፍቃዱ የላይኛው ነው ፈቃድ አደለም። ገባሽ? ስለዚህ የአባትነት እምነት እናትነት እውነት ባንለውም ነው። በቃ ይህን ልንለውጠው አንችልም አደለም አንለውም ያጠፋል። እውነቱ ይሄ ነው። በቃ እግዚአብሔር እንደዚህ አድርጎ ሰራ። ማን ይጠይቀዋል? እውነት ነው። ማን ሊጠይቀው ይችላል? ማንም፣ ማንም፣ ማንም። በቃ እግዚአብሔር ይህን ሲሰራ አባትነትን እምነት እንዲሆን፣ አባትነትን እውነት እንዲሆን አድርጎ ሰራ። ለምን ልንለው እንችላለን? አንችልም፣ አንችልም። በቃ ይሄ እሱ ፎርሙላ ነው። እግዚአብሔር አንድ እንዲያደርግልሽ ምኞቴ ነው

እሳንግዝሽ፣ ነገር ደግሞ አጠገብሽ ደርሽ ከእግዚአብሔር ደግሞ አውሪበት ስለሚችል ለሰው ማትነግሪውን ጉዳይ በርሽን ዘግተሽ ነገር ይሰማል። በሱ መልስ አለው። እሺ እንግዲህ